በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ውድ የዩትብ ቻናል ላይ ተከታታዮች እንደምን ቆያችሁ? ይህ በአስተርዮ ሚዲያ አማካኝነት በእኔ በአስራተ ገብርኤል የተዘጋጁ ወደ እናንተ የሚቀርቡ መርሃግብሮችን የተከታተሉበት የዩትብ ቻናል ላይ ነው። በዚህ የዩትብ ቻናል ላይ እናንተ ይጠቅማችኋል ብዬ ማዘጋጃቸውን መርሃግብሮች እላቸው ይቀርባለው፤ የአውደ ምህረት መርሃግብሮች፣ የበረከት ስራዎች ነዳያን መመገብ አቅመ ደካሞችን ማገዝ ቤተክርስቲያናትን መርዳት፣ እንዲሁም በዚህ በስቱዲዮ ውስጥ ለእናንተ ይጠቅማቸዋል ብዬ ማሰባቸውን ትምህርቶች አዘጋጅ ይችላችሁ ይመጣል ማለት ነው። ከዚህ ቪዲዮ የምታገኟቸው እጅግ በጣም ወሳኝ ሆኑ ነጥቦች አሉ። እነዚህ ምንድን ናቸው? የእድል መተት እንዳለብን በምን እናውቃለን? የእድል መተት ካለብንስ መፍትሄ ምንድን ነው? እድሎቻችንን እንዴት አድርገን ልናስመልስ እንችላለን? እነዚህን መሰረታዊ ጥያቄዎችን እናያለን በዝርዝር ማለት ነው። እርግጠኛ ነኝ ይህን ቪዲዮ ከተከታተላችሁ በኋላ ጥሩ ትምህርት እንደምታገኙ መፍትሄ እንደምታገኙ፣ ይህንን ቻናል ሰብስክራይብ አድርጋችሁ ላይክ ሼር አድርጋችሁ ለብዙዎች ይህንን ትምህርት እንደምታደርሱ እርግጠኛ በመሆን ወደ መራግብራችን አልፋለሁ ማለት ነው። አደራችሁን ምላችሁ ምንድነው ይህን መራግብር እስክንጨርስ ድረስ እስከመጨረሻው እንድትቆዩ አላበዛም። ለጥቂት ደቂቃዎች የምንማማረው ና ጥቂት ደቂቃዎችን ስንማማር ሁላችሁም ሼር ላይክ ሰብስክራይብ ያደርጋችሁ ለብዙዎች አድርሱ። እንግዲህ ይህ ቻናል ማደግ አለበት። ብዙዎች ይህንን የመናፍስት ውጊያ ማወቅ አለባቸው መገንዘብ አለባቸው። አውቀዋልም ተገንዝበዋልም ብዙዎች ነቅተዋል። ነገር ግን መንፈሳዊ ብቃት የጎደለን ብዙዎች ስላለን ወደ መንፈሳዊ ብቃት ለማደግ ምን ያስፈልገናል? በዚህ ትምህርት መጨረሻ ላይም ወደ እናንተ ላቸው እመጣለሁ። አብራችን ቆዩ፣ አገልግሎቱ ይቀጥላል። የእድል መተት እንዳለብን በምን እናውቃለን? በመጀመሪያ ደረጃ የእድል መተት ማለት ምን ማለት ነው፣ ወይም መተት ሲደረግብን ምን አይነት ባህሪያት እና ጠባያት ይታዩብናል የሚለው ማየቱ አስፈላጊ ነው። የእድል መተት ያለበት ሰው በዚህ በማቴዎስ ወንጌል ምዕራፍ አምስት ቁጥር ሃያ አምስት ላይ ያለውን ሰው ይመስላል። መክሊቱን የቀበረ ሰው ማለት ነው። እንዲህ አለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለገበሬዎቹ ለባሪያዎቹ አንድ መክሊት ሁለት መክሊት አምስት ሰጥቷቸው ሄደ። ተመልሶ ሲመጣ አምስቱ አትርፎ ተገኘ። ሁለቱም ልጅ አትርፎ ተገኘ። ነገር ግን ያ አንድ መክሊት የተሰጠው ሰው ያንኑ የተሰጠውን መክሊት ቀብሮ ተገኘ። ለሌሎች እንዲያተርፉበትም አልሰጠም፣ ራሱም አላተረፈም። ይልቁንም እንዲህ ነው ያለው። ፈራው፣ ህጅም መክሊትህን በምድር ቀበርኩት ነው ያለው። እነሆ መክሊትህ፣ አለ ብሎ አውጥቶ ሰጠው። አያችሁ እግዚአብሔር ለኛ የሚሰጠን እድል አለ። በዚህ በእድላችን በኩል አትርፈን ሃይማኖታችንን ጠበቀን ለሌሎችም መዳን ምክንያት ሆነን ለሌሎችም አስተምረን ሌሎችም የእግዚአብሔር መንገድ እንዲያውቁ ርርተን አገዘን ክርስትና ለራስ የምኖር ብቻ ሳይሆን ለሌሎች መትረፍን ጭምር ስለሆነ አትርፈንበት ልንገኝ ይገባል። ይልቁንም እድላችን ሲወሰድ የእድል አጋነት ወደ ኑሯችን ሲመጣ እንኳንስ አትርፈ ልንገኝ ይቅርና ያለንን መክሌት ጭምር እድላችንን ቀብረ ነው እንጠብቃለን ማለት ነው። እግዚአብሔር አሁን እግዚአብሔር ወደ ኑሯችን ዘውትር ይመጣልና ይጠይቀናል። እድላችን እንድናተርፍ ሁሌም በተለያዩ አማራጮች ዳግም ወደነበረው የቅርስና ህይወታችን ወደነበረው ንቃታችን ወደነበረው መንፈሳዊ ብቃታችን እንድንመለስ እግዚአብሔር ዘውትር በመምህራኖቻችን፣ በአባቶቻችን፣ በወንድሞቻችን በህይወት አጋጣሚ ጭምር ሁሌም ይመጣል፣ ይጠረናል፣ ይቀሰቅሰናል። ማስተዋልና የእግዚአብሔር ድምፅ መስማት የኛ ፈንታ ነው። ስለዚህ የእድል መተት ወደ ኑሯችን ሲመጣ ምን አይነት ገጽታና ባህሪ ይኖረዋል ወይም አላማው ምንድነው ብለን ስንመለከት ቅድም እንደነገርኳችሁ አጋንንቱ መክሊታችን እንዳናተርፍ ነው። ሰዎች ግን የእድል አጋንንት ወደ ኑሯችን ሲልኩት በቅናት በምቀኝነት፣ ከኔ ከኋላ ተነስቶ ወይም አብረን ጀምረን ሁሌም ቀዳሚ ነው፣ ሁሌም የተሻለ ነገር አለ፣ ሁሌም ጥሩ ይለብሳል፣ ሁሌም ጥሩ ገንዘብ ይቆጥራል ሁሌም ደስተኛ ነው ብለው ሰዎች በምቀኝነት አይን እየመለከቱ እና አጋንንት ይልካሉ። ይሄ ወደ ኑሯችን ውስጥ የገባው አጋንንት ግን ስራው ምንድነው? ልክ ቅድም እንደነገርኳችሁ ማቴዎስ ወንጌል ምዕራፍ 5 25 ላይ ያለው ታሪክ ላይ ያለው ሰው የሚመስል መክሊታችንን እንዳናተርፍ እንዳንጠቀምበት ማለትም እድላችንን ማለት ነው። እግዚአብሔር ለአንዳንዳችን እድል ይሰጠናል፣ መክሊት ሰጥቷል፣ የተለያየ መክሊት። ስለዚህ በተሰጠን እድል በተሰጠን መክሊት እንዳናተርፍ በኑሯችን ላይ ሁሌም እንቅፋት እየሆነብን እቅዳችንን ጀመርናቸውን የጨረስናቸውን በአጠቃላይ ዘመናችን በሙሉ ቀብሮት ምንም ትርፍ ሳይኖረን ክርስቶስ እስኪመጣ ድረስ ጊዜያችንን ይበላል ማለት ነው። ወይም ነፍሳችን ከስጋችን እስክትለይ ድረስ በስቃይ ህይወት እንድንኖር ያደርገናል ማለት ነው። የእድል አጋንንት ወደ ኑሯችን ሲገባ ጥቃቱ ምን ላይ ነው? ጸጋችን ላይ፣ ችሎታችን ላይ፣ አቅማችን ላይ፣ እውቀታችን ላይ፣ ንቃተ ህሊናችን ላይ፣ ቅልጥፍናችን ላይ፣ ድላችን በምናተርፍባቸው ጸጋዎቻችን ላይ እንቅፋት ይሆንብናል። አስተውሎታችንን ከሰዎች ጋር የምንባባበትን ኃይላችንን ውስጣዊውን፣ ውጫዊውን ኃይላችንን ይደብቅብናል ማለት ነው። ስራችን በአግባቡ እንዳንሰራ በአጠቃላይ መክሊታችንን እንዳናተርፍ ይቀብረናል፣ ይደብቀናል። ከማህበረሰብ ይደብቀናል፣ ከቤተሰብ ይደብቀናል፣ በኑሯችን ውስጥ ይደብቀናል፣ በቤታችን ውስጥ ይደብቀናል። ውጫዊና ውስጣዊ ማንነታችንን ይደብቅብናል፣ ይሸሽግብናል ማለት ነው። ለዚህ ነው በጣም ብዙ ሰዎች እድላቸው ሲወሰድ ከሰው ይሸሻሉ፣ ከፍቅር ይሸሻሉ፣ ከትዳር ይሸሻሉ፣ ከማህበረሰቡ ይሸሻሉ፣ ውስጣዊ ይሸሽታል፣ ውጫዊ ይሸሽታል፣ ብቻ ይሸሹና ብቻቸውን ይሆናሉ። ያማርራሉ፣ እግዚአብሔር የረሳቸው እስኪመስላቸው ድረስ ይጨነቃሉ። ምክንያቱም ያ ወደ ኑሯቸው የገባው ተደብቆ የገባው አጋንንት መትሌታቸውን ደብቆባቸዋል ማለት ነው። ስለዚህ መተት ወይም የድል አጋንንት ወደ ኑሯችን ሲገባ በማፍዘዝ በማደንገዝ ቅድም እንደነገርኳችሁ የተለያዩ ጫናዎችን በእኛ ላይ በመፍጠር እግዚአብሔር እቅፍ ሊለየን ይሞክራል። ልክ ቅድም እንደነገርኳችሁ ያ የተሰጠኑ መክሊት ቀብሮት ቆፍሮ ቀብሮት ጌታ ሲመጣ የቀበረውን አውጥቶ እንደሰጠ ሁላ እኛም ደግሞ የተሰጠንን ነገር ጠፍቶብን ተቀብሮብን ነገ ደግሞ አትርፈ እንዳንገኝ በኑሯችን ውስጥ እንቅፋት እየሆንብን ይመጣል። ከዚህ ጋር ተያይዞ ለምንድን ነው ሰዎች እድላችን የሚወስዱት፣ ለምንድን ነው በኑሯችን ላይ እንዲህ አይነት መክኒታችን የሚቀብር አጋንንት እንዲገባ ምክንያት የሚሆኑትን ብለን ስንመለከት አይኖቻቸው ምቀኛ ስለሆነ ነው። እናንተም ቢሰጣችሁ ነገር የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ እግዚአብሔር በእናንተ ህይወት ላይ ያደረገውን በረከት የሰጣችሁ ነገር በሙሉ በምቀኝነት አይን ስለሚመለከቱ በእነዚህ ሰዎች ህይወት ውስጥ ያለው አጋንንት ደግሞ በቀጥታ አይኖቻቸውን በምቀኝነት አይን እንዲያዩ ካደረገ በኋላ በሰዎች ህይወት ውስጥ ያለው መልካሙ ነገር በምቀኝነት እንዲያዩ ካደረገ በኋላ ወደ ደብተራው፣ ወደ ጥንቋዩ፣ ወደ አስማተኞቹ ሄደው የዛን ሰው እድል በአጋንንት ኃይል ለነሱም ይመስላቸው ጥበብ ነው ይመስላቸው። የእናንተ ጉዳት፣ የእናንተ ስቃይ፣ የእናንተ መከራ እድላቸው በመወሰዱ ምክንያት የደረሰባቸው ነገር በፍጹም እንዳያስተውሉ አይኖቻቸው መቀኛ ስለሆነ አያስተውሉም። መንፈሱም በውስጥ በኩል ስለተደበቀ የእናንተ የእድል መወሰድ፣ ብኖሯችሁ መባከን ምንም አይመስላቸውም። እዚህ ነው በዚህ በማቴዎስ 20 ቁጥር 15 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ። አይንህ ምቀኛ ናትን ብሎ ተናገር። የሰዎች አይን ምቀኛ ይሆናል ማለት ነው። የሰዎች አይን ምቀኛ በሚሆኑበት ጊዜ አጋንንት ደግሞ ከተባበረ በቃ፣ አጋንንቱ ከነዛ ሰዎች ህይወት ይመጣና በቡዳ መልኩ ሊያበላሸው ይችላል። ሰዎችን ወደ ጠንቋይ ቃልቻ፣ ደብተራዎች ጋር ሄደው ድላችሁን በአጋንንት ኃይል እንዲወስዱ ምክንያት ይሆናል ማለት ነው። በጣም በሚገርማችሁ ሁኔታ የእድል አጋንንት ወደ ኑሯችን ሲገባ፣ አሁን እየተነጋገርን ያለነው የእድል መተት ምንድነው፣ ስራው ምንድነው፣ ምልክቶቹ ምንድን ናቸው የሚለው ነው። ወደ መፍትሄው እመጣለሁ። መንፈሱ ሲገባ፣ ወደ ኑሯችን ውስጥ ሲገባ ይሄ መተታችን እንድንቀብረው እንዳና ተርፎ የሚያደርገው መንፈስ ሲገባ፣ ራሱ ፈዛዛ፣ ደንጋዛ፣ ደንዛዛ ስለሆነ ከሲኦል መንፈሱን ሲጠሩት የፈዘዘ የደነዘዘ በቃ ምንም የማይረባ አጋንንት የሚጠሩት ስራውን በአግባቡ እንዲሰራ ያንኑ የመፍዘዝ እና የመደንዘዝ ባህሪ ያለው አጋንንት ጠርተው ስለሚያስገቡ ወደ ኑሯችሁ መንፈሱ ራሱ በቃ ፈዛዛ ነው። ስለዚህ መንፈሱ አክቲቭ በሚሆንበት ሰዓት ማለትም መንፈሱ ኦን ሲሆን ትፈዛላችሁ። መንፈሱ ልክ ስራው መስራት ሲፈልግ ትደንዝዛላችሁ። ምክንያቱም ራሱ ባህሪው ነው፣ መንፈሱ ባህሪ ነው። ለምሳሌ የድል መተት ሲላቅ ወይም አፈዛ ደንገት ሲላቅ ነቃ ነቃ ያለ አጋንንት በጥባጭነ አጋንንት አይመጣም ነቃ ያለ አጋንንት እናም አያስገቡ አጋንንት። የተለያየ ባህሪያት አለው ማለት በሰዎች ህይወት ውስጥ ሲገባ የተፈለገበትን የተጠራበትን ዓላማ እንዲሰራ እንደየስራው ስራውን የሚመስል ባህሪ ያለው አጋንንት ነው ጠርተው እነዚህ መታቾቹ የሚልኩት። ስለዚህ ራሱ መንፈሱ የፈዘዘ የደነዘዘ ስለሆነ በቀላሉ ከኑሯችን ውስጥ እንዲወጣ ለማድረግ በጣም አስቸጋሪ ነው። በዚህም ምክንያት ይህ የፈዘዘው መንፈስ ወደ ኑሯችን ሲገባ ቁጭ ብለን መፍዘዝ፣ ቆመን መፍዘዝ፣ ተኝተን መፍዘዝ እየሄድን መፍዘዝ፣ ስራ ቦታ ላይ መፍዘዝ፣ ትምህርት ቤት ላይ መፍዘዝ፣ በቃ ኑሯችን ሁሉ መፍዘዝ ይሆናል ማለት ነው። አንዳንድ ጊዜ መፍዘዛችን የምናስተውለው መች መሰላችሁ? መፍዘዛችን የምናስተውለው መች መሰላችሁ? መንፈሱ ስራውን ሲያቆም፣ ልክ ወደ ልቦናችን ስንመለስ፣ ቤተ እግዚአብሔር ስንሄድ፣ ከራሳችን ጋር ስንሆን፣ ለምን ፈዘዝን ብለን ራሳችን እንጠይቃለን። የሆነ የሆነች ፖይንት አለች፣ በቃ ያፈዘናል። የሆነ እግዚአብሔር እኛ ሊያገዝል ሊረዳ ወደ ኑሯችን መንፈስ ቅዱስ በቀረበ ጊዜ ያንን መንፈስ ወደ ኑሯችን አስገብተን የተሰጠን ምክሪት እንዳናተርፍ የካህናትን ምክር፣ የወንድሞች ዲያቆናትን ምክር፣ የሊቃውንትን ምክር፣ የምምህራንን ምክር፣ የአባቶችን፣ የእናቶችን፣ የእህት ወንድሞችን ብቻ ምናለፋቸው በኖሯችሁ ውስጥ እግዚአብሔር እድላችሁ እንድታተርፉ ሰዎችን ወደ ህይወታችሁ ሲያመጣና በሰዎች ላይ ያሉ እግዚአብሔር ሲመክራችሁ አጋንንቱ እንዳትሰሙት ያበዛል ማለት ብዙ ዝ ድንግዝ ያደርጋል። ስለዚህ እንደዚህ አይነት መንፈስ በኖሯችን ውስጥ ካለ፣ እንዲ ባህርያት በህይወታችሁ ውስጥ ከተቀመጠ የዕድል መተት በኑሯችን ውስጥ ለማለት ነው። ይሄ አንዱ ነው። ሌሎች በጣም በርካታ ምልክቶች አሉ። ሌላ ጊዜ በሰፊው እናያለን። ስለዚህ የዕድል መተት በኑሯችን ውስጥ በዚህ መልኩ እንዳለ ካረጋገጥን መፍትሄው ምንድን ነው? መፍትሄው ምን መሰላችሁ? በመጀመሪያ ደረጃ ቅድም እንደተነጋገርነው አጋንንት ወደ ኑሯችን የገባው የተሰጠንን መክሊት እንዳናተርፍ ነው። ኦኬ፣ እንዳናተርፍ ያለንን ነገር ይወስድብናል፣ አይደለም? ጸጋችንን፣ በረከታችንን፣ ጤናችንን፣ ሰላማችንን፣ ጊዜያችንን፣ ትዳራችንን፣ ህይወታችንን፣ ዘመናችን ሁሉ ይወስድብናል። ስለዚህ ምንድን ነው ጸሎታችን ምን ያለበት የተወሰደብንን ነገር መጠየቅ ሳይሆን ስራ ከሆነ ይሄ ይሄን እድል ነበር አባት ጌታ፣ ወይ ይሄ ስራ ስጥ፣ ይሄ ስራ አድርግልኝ፣ ይሄን አጥቻለሁ፣ ይሄን አጥቻለሁ፣ ይሄ ተወስዶብኛል፣ እድል እንደዚህ ነበር፣ ገንዘብ አገኝ ነበረ፣ ጤናዬ ጥሩ ነበር ሳይሆን ጌታዬ፣ አምላኬ፣ መድኒት ኢየሱስ ክርስቶስ ሆይ የማተርፍበትን እድል ስጠኝ አትርፌ ለአንተ የማቀርበውን መክሊትን ባክን ስጠኝ የተቀበረብኝን መክሊቴን ግለጥልኝ ብለን እግዚአብሔርን የምናተርፍበትን እድል ወደ ኑሯችን እንዲመጣ በሩ መክፈት አለብን። ከምቀኞች አይን የተሰወረውን እድል፣ ማንም ሊነጥቀን የማይችለውን ሰማያዊ እድል፣ ማንም በቀላሉ ሊወስድብን የማይችለውን እግዚአብሔር ለመጨረሻ ጊዜ ወደ ኑሯችን የሚመጣው የአገልጋይነትን እድል፣ እግዚአብሔርን በተሰጠን ጸጋ የማገልግል እድል ብዙዎቻችን ሰጪውን እግዚአብሔር ትተን በጣም ብዙዎቻችን የተወሰደብን የተነጠቀብን ያጣነው ነገር ነው የምንፈልገው ወይም ምንጠይቀው። እንደዚያ መሆን የለበትም። ይልቁንም ከአጣነው ነገር በላይ ሰጪው እግዚአብሔር ከኛ ጋር ስለሆነ ያለው ዳግም እግዚአብሔርን የምናተርፉን መክሊት እንዲሰጠን እንለምን። ወይም የተቀበረብንን ያን እግዚአብሔር ሰጥቶን የተቀበረብንን እድላችን እንድንጠቀምበት እንድናተርፍበት እንጠይቀው። እግዚአብሔርን ብዙዎቻችን ምንድነው እድሉ ቢመለስልን ያ የቀደመው እድላችን ወደ ኖሯችን አሁን ጊዜ ቢመለስልን ያንን እድል በአግባቡ እግዚአብሔር ከብሮበት እግዚአብሔር ቀድሞበት በነገሮች ሁሉ ትርፋማ ሆነን የስጋዊ ትርፍ ብቻ አይደለም የነፍስ ትርፍ አግኝተን በነፍሳችን ዋጋ አግኝተን እግዚአብሔር ጋር ህብረት የምንፈጥርበትን እድል አልተጠቀምንበትም። ወይም አሁን ቢመጣ ዝግጁ አይደለንም። ስለዚህ ንስሐ ገብተን ከእግዚአብሔር ታርቀን እግዚአብሔርን ዘውትር በሱባኤ ማለት እየጠየቅ ነው ያጣነውን የተወሰደብንን፣ የተነጠቀብንን ሳይሆን፣ እሱንም ከሆነ መጠየቅ ትችላላችሁ። ግን ምንድነው እንድታተርፉበት መንፈሳዊውን ጸጋ እንዲሰጣችሁ፣ ኃይሉን እንዲሰጣችሁ ስጋውን በልታችሁ ደም ጠጥታችሁ ከክርስቶስ ጋር ተዋህዳችሁ ጠይቁት። እግዚአብሔርን ቤት ንምላችሁ ዳግም የሚሰጣችሁ ድል እንደ ቀድሞ ላይ ነው ይችላል። እጥፍ ድርብ አድርጎ እግዚአብሔር ይሰጣችኋል። ብዙ እግዚአብሔር ሰጪ አምላክ፣ እግዚአብሔር የሚያልቅበት አይደለም። በእግዚአብሔር ዘንድ ብዙ ጸጋዎች አሉ። ይህንን ጸጋ የሚሰጠን በእናቱ በኩል ነው። በቅዱሳኑ በኩል ነው። ጻድቃን በሰማታት በኩል ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን እንጠይቃት፣ እንለምናት። እመቤታችንን አጥብቀን ከያዘን ሰላምቷ ወደ ኑሯችን ከገባ እውነት በመንፈስ ቅዱስ እንሞላለን። የእመቤታችን ሰላምታ ወደ ኤልሳቤት በደረሰ ጊዜ ኤልሳቤትን ሰላም ባለቻት ጊዜ ኤልሳቤት በመንፈስ ቅዱስ ተመላች፣ በኤልሳቤት ማዕፀን ውስጥ ያለው ጽንሱም ዘለለ። በኋላም ከተወለደ በኋላ ጌታውን አጠመቀ እያቸው የእመቤታችንን ሰላምታ ወደ ኑሯችን ካስገባን፣ እመቤታችንን እመቤቴ ወይ እማተርፈውን መክሊት ስጭኝ፣ ወይም ያንን የተቀበረውን መክሊት ግለጭልኝ፣ አንቺን አገለግልበት ዘንድ በቃ እግዚአብሔር ይከብርበት ዘንድ፣ ጌታ ሆይ መክሊትን አሳየኝ፣ መንገዱን አሳየኝ እንበለው። በተቻለ መጠን ባጣነው ነገር አናማር። በተነጠቀብን ነገር፣ በተወሰደብን ነገር በጠፋብን ዘመን አንበሳጭ፣ አንቆጣ፣ አንናደድ። ምክንያቱም እግዚአብሔር የማያልቀውን የዘላለም ህይወት ከፍለ ቤት አስቀምጦልናል። ማንም ሊነጥቀን የማይችለው፣ ማንም ሊወስድብን የማይችለው ሞተን እንደማንቀር፣ በምድራዊ ህይወታችን ጎስቋላ ሆነን ዘመናችን ቢያልፍም እግዚአብሔር ለዘላለም ከእርሱ ጋር እንደምንወር ተስፋ ሰጥቶን በአብቀኝ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተቀምጧል። አሁን ለፍርድ ነው ይመጣ። በፍርድ ጊዜ መክሊታችን አትርፈን መገኘት መቻል አለው። በዚህ ዘመን የምናትርፈው ገንዘብ ቤት፣ ፎቅ፣ መኪና፣ ልጭ ብጩ አለም የሚያልፍን ስተነው ስተ ነው እንሄዳለን። ጠየቅነውም አልጠየቅነውም እንኳንስ እኛ ያመንን በኢየሱስ ክርስቶስ አምነን ተጠምቀን የዘላለም ሕይወት እንድናገኝ ስጋውን በልተን ደግሞ ጠጥተ ገና በልጅነታችን ገና በአርባና በሰማንያ ቀን የእግዚአብሔር ልጆች የተባለ እኛ እንቅርና አህዛብም እግዚአብሔር የማያውቁትም በእግዚአብሔር የማያምኑትም እንኳን የዚህ ዓለም ሀብት አላቸው። የዚህ ዓለም ድሎት ምቾት ከነሱ ጋር ነው ያለው። ክርስቲያኖች እኛ ምቾታችን፣ ሀብታችን፣ ኑሯችን፣ ቤታችን በሰማይ ነው። ስለዚህ የሰማዩን ቤት እያሰብን በምድራዊ ህይወታችን የተወሰደብንን ነገር ሳይሆን ሰጪውን እግዚአብሔር አጥብቀን በመያዝ ጸሎት እያዝ ሱባኤ እያዝ በዋነኝነት ደግሞ በህይወታችን ውስጥ እንቅፋት ሆኖብን የተቀመጠውን የእድል መተት ጠዋትና ማታ እየሰገድን ለእግዚአብሔር እግዚአብሔር እየሰገድን እርኩስ መንፈስ እየተቃወም ነው እየተቃወም ነው ከእኛ ለቆ እንዲሄድ ሳይሆን ከተመቸው ይቀመጥ ምንም ችግር የለም ይቀመጥ፣ ከተመቸው ካልፍ፣ ካልተመቸው ይሂድ። እኛ ብቻ እንድንም ገፉ መንፈስ እየተቃወምን ለእግዚአብሔር እየተገዛን መኖር አለን። እሱ በራሱ ሰዓት አልፈልጋችሁ የሚሰግድ ሰው የሚጸልይ ሰው የሚያተርፍበትን መግቢት ከእግዚአብሔር የሚጠይቅ የሚጠይቅ ሰው ላይ አጋንንት ይቀመጥ አይችልም። ይቀመጥም ደግሞ ደስተኛውን አይቀመጥም፣ ስራ መስራት አይችልም። ስለዚህ አምላካችን እግዚአብሔር በእውነት የእድላችንን ከመወሰድ ሁላችን ይታደገን። እድል መወሰድ እጅግ በጣም አደገኛ ነገር ነው። ብዙዎች በዚህ በእድል መወሰድ ምክንያት በጣም ተጨንቀው በየቤታቸው በራቸውን ዘግተው ለብዙ ዘመናት መፍትሔ አጥተው የተጨነቁ ሰዎች አሉ። በጣም ብዙ ሰዎች በዚህ መንፈስ ተይዘው ይጨነቃሉ። ስለዚህ ከዚህ ክፉ መንፈስ ለመላቀቅ የመከራ አገልግሎትን የምትፈልጉ እንዲሁም ስግደት፣ ጾም፣ ጸሎት ጀምራችሁ ክፉ መንፈስ እየተዋጋችሁ የውጊያው ስትራቴጂ ላይ የተቸገራችሁ እውቀቱ እያላችሁ ንቃቱ እያላቸው ነገር ግን መንፈሳዊ ብቃት የጎደላቸው ወንድሞች መንፈሳዊ ብቃት የሚገኘው ከመቤታችን ቅዱስ ድንግል ማርያም ብቃትን ከድንግል ማርያም መቀበል መጠየቅ መውሰድ ይቻል መቤታችን የጸጋዎች ሁሉ ግምጃ ቤት ናት መቤታችን ጠይቃትና ያንን ፀጋ ትሰጠናለች አውቃችኋል ብዙዎቻችሁ በመምህራኖቻችን በአባቶቻችን ትምህርት በጣም ብዙ ትምህርት ብዙ ነገር አውቃችኋል ነቅታችሁማ በጠላት አሰራር ላይ በደንብ ነቅተናል ብዙቻችን ነቅተናል ነገር ግን ብቃቱ ጎሎናል። ጧትና ማታ እየሰገድን ስጋችንን እየጎሰምን ስጋችንን እያስራብን በመቁጠሪያው እየገረፍ ነው፣ በስጋችን ላይ ያለውን ክፉ መንፈስ በመቁጠሪያው ላይ ባለው የጸሎት ኃይል እያሰር ነው። ክፉ መንፈስ የምንቆጣጠርበት መንፈሳዊ ብቃት ጎሎናል። ይህንን ለማድረግ ከታች በተሰጠው ስልክ ቁጥር እንድንመካከርበት ዘንድ ማለት ነው። በዋትሳፕ፣ በኢሞ እና በቴሌግራም ብቻ እየደወላችሁ ልክታችሁን፣ ቮይሳችሁን እያስቀመጣችሁ መመካከር እንችላለን ማለት ነው። ከዛ በተረፈ በዚህ መርሃ ግብር ተጠቃሚ ከሆናችሁ ይህ መርሃ ግብር እናንተ አስተማሪ ሆኖ ከተገኘ ባካችሁን ታች ወርዳችሁ ሰብስክራይብ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይህን ቪዲዮ ለብዙዎች አድርሱ። ስቱዲዮን እንደወደዳችሁ ተስፋ አደርጋለሁ። በደንብ ቆይታ፣ አምላካችን እግዚአብሔር በድጋሚ ስሙ ተመሰገነ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ደህና ቆዩ።